እሷ ደግሞ እንዴት በእኔ መጣት ትጣላለና ለምን ብላ ሐኪም ቤት ካልወሰድኩኝ ብላ በጣም እንትን ያለችው ነበረ፣ የደነገጠችው በነገራችን ላይ ማለት ነው። ያ እነሱ ማስቦበት ነው ብራንክ ያረጓት። እንደምደነግጥም በዚህ በፊት እሷ ማስደነግጠው ነበረ ለብሩቄ ማለት ነው። እሱ ብድሉ መለሰ ማለት ነው። ዛሬ ነው ማለት ነው። ግን ብዙ ባላስጨነቃትም ተለው ብሎ ቋጨ።

ማለት ነው። ለምን ምክንያቱም፣ ሀልሚዬ ነምስ መልስ የላትም በብሩኬ ይገኝ የመጣ ነገር ወዳው ነው ጸጥ ምትለው ማለት ነው። እና ሀልሚዬ ጊዜ እንዴት እንደሆነች ይታችኋል። እንግዲህ ሐኪም ቤት እንውሰድህ ሐኪም ቤት እንሂድ አለች። ብሩኬ ደግሞ ልጁ ጋር ሂጂ በቃ አንዴ ገደልኩት ይላታል። አንዴ ደግሞ ሂጂ ጥርሱ ታላራገፍኩት ይላታል። ግራ ገባት። እሷ ደግሞ አትሄድም። እንደገና ደግሞ የእሱ ያሰሩለትን የእሷን አሰሩለት

የሚያሳየው ቪዲዮ ነው። እስከ መጨረሻው ካያችሁ ታገኙታላችሁ ማለት ነው። እንግዲህ ወንድማችን ደግሞ ናሲር ነው ስሙ። እረሳሁስ ናሲር ነው መሰለኝ፣ ሲ ኮሜንት ላይ ታስቀምጡልኛላችሁ ስሙ ማለት ነው። በፊት እኮ ከታተለው በጣም ጥሩ ልጅ ነበረ፣ ብዙ እከታተለው ነበረ፣ ግን አሁን ጠፋ። እሱም ጠፍቶ ነው ዛሬ የመጣው ማለት ነው። እንግዲህ ረመዳን ማሻአላህ።

ሳውዲ ነው ያሳለፈው ከቤተሰብ ጋር ጋር ማለት ነው። በጣም ደስ የሚል ሁኔታ ማለት ነው እንግዲህ። እና አልሚዬ እና ብሩኬ ደግሞ ዱባይ ነበሩ አልተገጣጠሙም ነበረ፣ አሁን የተገጣጠሙት ማለት ነው እንግዲህ። ብሩኬ ሁለት ሺ ሁለት መቶ ሺህ እንትንን እንዳከበረ ልደቱም እንዳከበረ ተናገረ። እዛ በባህር ላይ ሀልሚዬ ሰፕራይዝ እንዳደረገችው ያው ይታችዋል። ሀልሚዬ ነበር ሰፕራይዝ ያደረገችው።

ጊዜያዊ እንዲላኩዎት ወድቀን እንቆይ ማለት ነበር ማለት ነው። የምትወድ ሰው ማለት ነው። የምትወድ ሰው እንኳን

እንኳን ራስ ምታት ከመታው ራሱ ራስ ምታት ወይም የሆነ ነገር ቸግሮትም ከሆነ ልብ ይጨናነቀል ማለት ነው። እንኳን ይህን አክል ታሽጎ ማለት ነው። እንዴ አንሚዬ፣ እንደው ጎበዝናት ጎበዝናት፣ እንደው ጠንካራ ጀግና ቆንጠን አለች ማለት ነው እንጂ በጣም ነበረ ወላይ እንትን ያለች

የደነገጠችው ስትመጣ ምናለኝ ብላ እንደ ላይ በፊት ስትመጣ ያው የምትወደው ፍቅረኛዋ እንደዚህ ታሽጎስ ይጠብቃል። እናንተ ምን ትላላችሁ? እንግዲህ ፕራንክ ነው የሰራዋት ማለት ነው። በነገራችን ብሩክ ያቅበታል። እናንተ አለቀሰው እኮ በጣም ያቅበታል። ያው ሳቅም ቢዘው ሳ ችሎታል፣ ያው ችሎታል እንጂ በጣም ሳቅም ውጥር አድርጎም ይዞት ነበረ ግን

ያንን ወንድማችንም ደግሞ እሱንም እራሱ ሳቁ እንትን የሳቁ ብዛት ማለት ነው። በቃ አንተ ምንድን ነው እንኳን ብለው ያለው ማለት ነው ያለኝ ስለኔ ያስገቡኝ ማለት ነው። እውነት መጀመሪያ ባይናገረው እኮ እውነት ነው የሚመስለው። ሲናገሩ ምን ሲሉ ማለት ነው፣ እውነት ነው የሚመስለው ማለት ነው። እነሱ ደግሞ ኮስተር ብለው ድርቅ ብለው ነው የሚናገሩት ማለት ነው።

እና በዛ ሰዓት ደግሞ የኛ እውነት ይመስለናል ማለት ነው። እና እናንተስ ምን ተሰማችሁ ላይ ስናየው እናንተ ደግሞ ተራውን ደግሞ ታያላችሁ፣ ጠብቁ ማለት ነው። ጨረቃዬ መልሳ ደግሞ ብራክ ተረጋዋለች። የብሎቴጅ ብሎቴጅ ላ ብሎቴጅ እንደ ትንሽ ነገር ይናደዳል፣ በጣም ነው የሚበሳጨው። ይናደዳል። አልምዬ እንኳን ትመለሳለች እሱ ግን ይናደዳል። ያለ ግን በጣም ነው የሚበሳጨው ማለት ነው።

አሁን ነገር ይኸው የተነሳው በአልምዬ ነው አለ እንግዲህ፣ በአልምዬ የመጣ ነው ነው የመጣ ነገር ወደ ኋላ አለልም ብሎ የተናገረ ነበረ። እንግዲህ አልምዬ ወይ ሲለክፋት ያየ ሰው ነው፣ ወይ የሆነ ነገር ሲላት ያየ ሰው ነው። እንግዲህ ይህን ቪዲዮን መስራት የፈለገው ትምህርት እንዲሆናቸው ብሎ ነው። ይህን ቪዲዮን ብሩኬ መስራት የፈለገው ማለት ነው። እናተ የገባችው ብዬ አስብ

እና ሀልሚዬ በጣም የምትወደሰው ናት። እንግዲህ ሀልሚዬ እና ብሩክ አይለያችሁ፣ እውነት በጣም ጥሩ ፍቅር እያሳያችሁን፣ ጥሩ ነገር ስሜት ያሳያችሁን ነው እና አይለያችሁ፣ እውነት በጣም ደስ ብላላችሁ።

ብሩኬ በጣም ሴት ልጅ ያከብራል። በህይወቴ ተጣልቼ ማላቅም ጂምራክ ላረገሽ ብዬ ነው አላት እንጂ አንሚዬ ትሎ እሷም ታኮርፋለች። በጣም ነው የምታኮርፈው። አንዬ ደግሞ ስታኮርፍ ማለት ነው ለመወጫት አወርደዋለች ማለት ነው። ብሩኬ እንደው ትንሽ ውስጭት ይልና ይተዋል። አንዬ ግን ያው አይኗም እሱ ጋ ቡቅ ቡቅ ቡቅቡቅቡቅ ቢልም ትንሽ ትናደዳለች ማለት ነው።

እና ቤተሰቦች፣ የዛሬ ቪዲዮን ይሄን ይመስላል። ከወደዳችሁ ሼት ላይክ፣ ኮሜንት እኔንንም ደግሞ አበረታቱ። ቪዲዮን ከለቀቀው ይቻላል ወይ እውነት ስንናገር ስለማይታይ ብዬ አለቅ ማስጠለቶ የነበረ እስኪ ዛሬ ዝም ብዬ ልግባ ብዬ ነው ይሄንን የለቀቅሁላችሁ ማለት ነው። ፖሊሲ ነው የምላችሁ በነገራችን ላይ በዚህ ሰሞን የተውቀዝቅዟል ማለት ነው። እና የገባችሁ እኔን አበረታቱ

ቤቱ ማለት ነው። እና አበረታቶኝ እውነት አስጠልቶኝ ነበር። ምን አይነት መስቀል ይታይበታል? ቪዲዮ ሰራም ብዬ በጣም ነበር ያስጠላኝ ማለት ነው። ያው እስከ አሁን ያው እናንተ ናችሁ የምታበረታቱ፣ ግን አሁን ደግሞ በጣም ጣል ጣል አደርጋችሁ ማለት ነው። የገባችሁ ስት እናንተ ማበረታቶኝ አስተያየታችሁ ማስቀምጡልኝ

ስንም ነገር ነገር ካለ ትክክል ነገር ያዘራሁት ካለ አሳፍ ላይ ያስቀምጡ ማለት ነው። የተዘዋጅ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ስንገናኝ ድረስ መልካም ቀን ይሁንላችሁ።